እሺ ጤና ይስጥልኝ ዶክተር፣ እባክዎ ራስዎትን አስተዋውቁልኝ። ዶክተር ዶክተር አንዳንድ ሰዎች ጥርስ አቦራረሽ ላይ ስህተቶች ነው ያለውና እንደ ባለሙያነቱ ጥርስ አቦራረሽን እስኪ በትንሹ ከድድ ወደ ጥርስ ነው ምሮሽ እንደዚህ እንቦርሻለን። ከዛ የታችኛውን እንደዚህ እንቦርሻለን። አለን እንደዚህ እንቦርሻለን። ይሄን እንደዚህ እንቦርሻለን። ይሄን እንደዚህ እንደዚህ ላይ ነው ይተፋና ውሃ ተመሳሳይ ፕሮሲጀር ይደገማል። ከዛ እንደዚህ እንደዚህ ተመሳሳይ ጥርስ እንዲቦረሽና ይሄ ምን ያገለግላል? ጥርስና ጥርስ ቆሻሻ እንዳይዝ ብቻ ሉ ነገሮችን እንዳይዝ ጠቅማል። ነው ለጥርሶ ጥርሶ በመቦረሽ ከብዙ በሽታ ራሳችን መከላከል ይቻላል። እሺ ዶክተር አመሰግናለሁ።